ማን ነው እንደኔ ዛሬ ማለት ነው ሄኖክ ባለመኖሩ የተደሰተ? ሄኖክ ባለ ማን ነው ሄኖክ አልኩኝ? ወይ ቴዲ ሄኖክ ሄኖክ ማለ፣ ሃይምዬ ሃይምዬ ጥፊ እያጣጣመ ነው። ኡ ያለሳጣላችው የኔ እናት እንደዚህ ነው እንጂ እምቢ ካልክ አቅምሽልኝም። እንደው ብትደግም ደስ ይለኝ ነበር። እንደው ወይኔ ሄኖክ አነጋገር! ወይ ወይ ደም ሲያፈላ ውይ ደም ሲያፈላ። ለማንኛውም ስለ ሄኖክ እመለስበት ያለው ቆይ ነገ ካረጋገጥኩ፣ እኔ አይደለሁም ጨፍልቄ ጫካ ልጣልኩ ማለት ነው። ሄኖክ መጨፍለቅ ያለበት ሰው አንተ፣ መጨፍለቅ አለብህ። መጨፍለቅ ያለበት ሰው አንተ ነህ። እና ደግሞ ቴዲ ማለት ነው ዛሬ የለም። አዎ፣ ግን ግን ግን ግን ግን ግን ግን ዛሬ ያደፈጥከው ነገ ምን አስበህ ነው? ቴዲ ተብዬው ማለት ነው ሁለተኛ ነገር ደግሞ ፍፄ ቴዲን ይቅርታ ጠይቅ። ብሩኬን፣ በነገራችን ላይ ብሩኬ ያደረገው ማንኛውም ወንድ ማንኛውም ሰው የሚያደርገው ነው። ማንም ቢሆን እንኳን አይደለም እንኳን አይደለም ወንድ ይቅርና የሄኖክ የቴዲ ስራ ሴትን የሚፈታተን ነው እግዚአብሔርን ነው የምላችሁ። እንኳን አይደለም እሱ ብሩኬ፣ እኔ ራሱ ቴዲን አጠገቤ ባገኘው እኔ እንጃ ምን እንደማደርገው። እኔ ነው የማውቀው። እግዚአብሔርን ምክንያቱም በጣም በጣም በጣም በጣም ነው የሚፈታተነው ትግስት በጣም አነጋገሩ፣ ሁኔታው በጣም ትግስት አስጨራሽ ነው። ስለዚህ ብሩኬ ምንም ጥፋት አላጠፋም፣ ምንም ጥፋት እንደውም ቴዲ ተብዬው ይቅርታ መጠየቅ ያለበት እንደ የጨራሽ ይቅርታ ጠይቅ። እኔ በብሩኬ አልፈርድም፣ እግዚአብሔርን ነው የምላችሁ። ባይሆን ይህ ድብድቡ ይሄ ትግሉ፣ ሰጣገቡ ምንም አይጠቅምም። ብሩኬ እኔ እንደ አንድ እህት መክርህ ነገር ቢኖር ከቴዲ ጋ መደባ ደግሞ ላንተ የሚጠቅም አንዳች ነገር የለም፣ ምንም አይጠቅምም። እውነቴን ነው። ምክንያቱም አላማ ያለው ሰው በድብድብ አያምንም በንግግር እንጂ አንተ ደግሞ አላማ ያለ ሰው ነህ። ስለዚህ ለምንድነው ነው ከሱ ጋር ድብድብ የምትደባደበው? መደባደቡን ተታቾ በሰላማዊ መንገድ ሰውየውን ማስወገድ መቻል አለባችሁ፣ ቴዲ ተብዬውን ማለት ነው። ከዛ ውጭ ግን ድብድብ ምናምን ምንም ተገቢ አይደለም፣ እኔ አልደግፍም። ብሩኬ፣ በድብድብ የምታምን ከሆነ ተሳስተሃል። መደባደብ የለብህም። ድብድብ ለሰው ልጅ ምንም፣ ዱላ አህያ ነው የሚወደው ነገር ነው። ምላችሁ፣ አትደባደብ፣ ለተንኮልም እንትን አትበል፣ ግን በሰላማዊ መንገድ መፍታት ያለባችሁን ነገር ፍቱ። ግን አንዳንዴ እንደ ሰውኛ ስናስብ ከባድ ነው ነገሩ። ሁሉ እንግዲህ ዛሬ ትጽ የመጣው ማለት እንደ ሰውኛ ስናስብ ስላችሁ፣ ብሩኬ በተለይ ወንዶች በብሩኬ ቦታ ሆነን ብናስብ ብላችሁ አስቡ። በጣም ነው ትዕግስቱን የተፈታተነው፣ እውነቴን ነው። እና ትጽ የመጣው ዛሬ እንግዲህ፣ ሀይሚና ብሩኬ መታረቅ አለባችሁ እንዲሁም ደግሞ ማወቅ ያለባትን ነገር ማሳወቅ አለብህ ለሀይሜ ነው የሚለው። ብሩኬ ደግሞ እንደሰሟችሁት ምንም ማሳወቃት ነገር የለም ሁሉም ነገር ያለፈ ነው። በነገራችን ላይ ማለት በሌላ አትውብኝ፣ ግን አንድ ጥያቄ ልጠይቃችሁ። ሴቶችም ሆነ ወንዶች ይመለከታል፣ በተለይ ጨረቃ ፋሚሊ። ይሄን ስላችሁ ብሩኬን ጥፋተኛ ለማድረግ ወይም ደግሞ ሀይሜን ጥፋተኛ ለማድረግ አይደለም። ግን በቃ የተሰማችሁን እውነታውን፣ ትክክለኛውን እናንተ ብትሆኑ የምታደርጉትን ነገር ኮሜንት ላይ ጻፎልኝ። ለምሳሌ የድሮ ፍቅረኛችሁ ሴትም ሆነ ወንድ ይመለከታል። የድሮ ፍቅረኛችሁ፣ የድሮ ጓደኛችሁ፣ የድሮ ፍቅረኛ አለኝ ወይም ነበረኝ ከተባባላችሁ የድሮ ፍቅረኛ ነበረኝ የሚለው ቃል በቂ ነው ወይስ ስለ ድሮ ፍቅረኛ ለምሳሌ አሁን ፍቅር ስንጀምር የድሮ ፍቅረኛ አለሽ ወይስ አለህ ተባብለን እንጠያየቃለን እንጠያይቃለን አደለ ከዛ በኋላ ደግሞ ግንኙነታቸው እስከ የት ድረስ ነው እስከ ምን ድረስ ነው የሚለውንም እንጠያየቃለን አደል ከዛ እስከዚ እስከዚህ ድረስ ነው እንባባላለን እንግዲህ ሀይምዬ የድሮ ፍቅረኛ እንዳለው ታውቃለች ለምን መሰላችሁ ጋቢሾ ላይ ቀርቦ ፍቅረኛ እንዳለው ተናግሯል ብሩኬ እና እሷን ለመርሳት ራሱ ብዙ እንደተቸገረ እና ማለት ብዙ ችግር ውስጥ እንደነበረ እና በዛ መሀል ሀይም እየገብታ ብዙ ነገር እንዳስረሳችሁ ምናምን ነገር አይደለም። ከብዙ ነገር እንዳወጣችሁ ምናምን ነገር ተናግሯል። ያን ጊዜ እንግዲህ ሁላችንም ማለት ነው እና እዚህ ጋር አንድ ነገር ብሩኬ ላስታውሰው መፈልገው ነገር ቢኖር ምን መሰላችሁ እንዳልኳችሁ እንደዚህ በምንጠያየቃቸው መሀሎች የምንናገራቸው ለምሳሌ ከአሁን በፊትም ይሄን ነገር ብያለሁ። በነገራችን ላይ ለምሳሌ ሃይሚየን በቀደምም ብላለች የድሮ ፍቅረኛ አለኝ ብቻ መልስ አይሆንም ብላለች። ስለዚህ እንደነገርኳችሁ የድሮ ስለፍ ድሮ ፍቅረኛችሁ ስትነጋገረው ግንኙነታችሁ እስኪ ድረስ ያለውን ነገር በደንብ ግልጽ መሆን አለበት። አይደለም እና ምናልባት እኔ አሁንም ደግሜ የምናገረው ነገር ብሩኬ ሳያስታውለው ወይም ደግሞ በነገራችን ላይ እሪል አድርገን ነው ይሄን ነገር ማሰብ ያለብን። እነሱ እሪል አይደለም የሚጫወቱት፣ ግን በቃ እንደ ድራማ ስለሆነ ይሄ ነገር አለ በምድር ላይ ማለት ነው። በጓደኞቻችን በጎረቤቶቻችን፣ በእኛም በእኛ ሰዎች ዙሪያ ራሱ ብዙ እንደዚያ ይሄን ነገር የሚያጋጥሙ ነገሮች አሉ እና ቪዲዮ አስተማሪ ነው። እነሱ ድራማን ቢሰሩ ቪዲዮ አስተማሪ ነው። እና ብሩኬ ምናልባት በቃ ሀይምዬን ይረብሻል ወይም ደግሞ ሀይምዬ ይህንን ነገር ብታቆይም ብትሰማ ልትሸሸኝ ትችላለች ብሎም ሊደብቅ ይችላል። ወይም ደግሞ ይሄ ነገር ለእኔና ለሀይሚ ለወደፊት ሕይወቴ ምንም አይነት ችግር አያመጣም ብሎም በችልተኝነት ረስቶትም ሊሆን ይችላል። ያን ነገር እሱ ቢረሳው እንኳን ድንገት ሀይምዬ ያቸ ፍቅረኛ የተባለችው ናት አይደለ የላከችላት ምናልባት የእነሱን ህይወት ለመበጥበጥ ያልነገራትን ፓርት ማለት ለሀይሚ ያላስረዳትን ፓርት አምጥታ ልታሳያት ትችላለች። እና ቡቡዬ እኔ በጣም ነው የምውድህ፣ በጣም ነው የማከብርህ። እኔ እንጃ እኔ አንተን እኔ እንጃ እንዴት እንደምገልጽ። በጣም ጎበዝ ሰው ነህ፣ ጀግና ሰው ነህ። በዚህ ዕድሜ ብዙ ደረጃ ጥሩ ደረጃ ላይ ያለህ ሰው ነህ በሚዲያም ዘንድ የሰው ፍቅር ያለ ሰው ነህ። ለሴት ልጅም እስከ ዛሬ እኔ እንደማቀ ክብር ያለ ሰው ነህ እና እኔ አንድ ነገር መናገር እንፈልጋለሁ። ይህንን ያየኸውን ቪዲዮ ያሳየችህን ፎቶ የድሮ እንደሆነ ያስታውቃል ብለሃል። አዎ የድሮ ሊሆን ይችላል፣ ግን ደግሞ ይችም ፓርት ለሀይ ሚጌ አላሳያህት ይሆናል። ስለዚህ ነገሩን ለማብረድ ሀይሚጌን የምትወዳት ከሆነ እንደምትወዳት እናውቃለን። ግን እሷን አለማጣት ማጣት ማትፈልግ ከሆነ በቃ ይሄ ይሄ እኮ እንደዚህ ነው። ይሄ ያለፈ ታሪክ ነው። ሀይሚዬ የኔ ቅመም ግን ካስከፋሽ በጣም ይቅርታ የኔ ማር ብላ፣ እግዚአብሔር ምስክሬ ነው፣ እቅፍ ብታደርጋት ሀይሚዬ እንደው ጭራሽ ወደኋላ አትልም። በጭራሽ በጭራሽ ወደኋላ አትልም። ነገሮቹ ሰላም ሁንት ይላሉ። ግን እሳ እናንተ ጋር ምንድነው ችግሩ? እንትን ማለት ነው ቀልህ አልናገርም በቃ ትረደኛል እሱም እሷም ደግሞ እሱም ልሁስ። ስለዚህ ይህን ልጅ ከህይወታችሁ አባሩት። እናንተ ሲጀመር አንድ ስትሆኑ እናንተ ፍቅር ስትሆኑ ልጁም ከህይወታችሁ ውልቅ ብሎ ይመጣል፣ ይወጣል። አሁን እኮ እናንተ እየተጨቃጨቃችሁ፣ እናንተ እየተነሳረካችሁ፣ እንዴት ነው ልጁ እስከ መሀላችሁ ሊወጣ የሚችለው? ጭራሽ እኮ እናንተ ክፍተት እየፈጠራችሁለት፣ ክፍተት እየሰጣችሁት ነው ያላችሁት። ስለዚህ